የእኔ ምርጦች የእኔ ምርጥ አምርጦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በድጋሚ ከች ብዬላችኋለሁ። ዛሬ ደግሞ ነገሩ ጫን ያለ ነው። ይሄ ነገር ያበቃል ይበርዳል ስንል እንደገና ሌላ ነገር እየያዙብን መጥተዋል። ሊንዳ ብሩኬን እኔ እኮ አፈቅረሃለሁ፣ እባክህ ተረዳኝ ብላ እንግዲህ ብሩኬን አስደንግጠዋለች። እኛም ደንግጠናል። ነገሩ ምንድን ነው? ይጣራል እኔኮ አበቀ ሊንዳም ቅዱስም ከህይወታቸው ሊወጡ ነው ሐይሚዬ እና ቡራዬ አንድ ላይ ሊቀጥሉልን ነው እያልኩ ዛሬ ጭራሽ ሌላ ነገር ይዛችሁ ትመጣላችሁ። በጣም ነው የማዝነው፣ በጣም አዝናለሁ። ለነገሩ እኔ ተስፋ አልቆርጥም። ደስ የሚለው ነገር ተስፋ አንቆርጥም። እኔ ግን ቤተሰብ ይመስለኛል ዝም ብዬ ሳስበው ሃይሚዬና ሊንዳ ተነጋግረው ብሩኬን ፕራንክ እያደረጉት ነው ብዬ ነው ማስበው። ምክንያቱም እስከ መጨረሻው ቪዲዮውን ሰምታችሁት ከሆነ ቁጭ በይ ብሏት፣ ቁጭ ካለች በኋላ እንዴት እንደዛ ታደርጊያለሽ ማለት እኔ አንቺን እኮ ያመጣሁሽ ሀይሚን ለማናደድ እንጂ ምንም አይነት ግንኙነት እንደሌለን ምናምን ብሎ ስጠቃት፣ ከዛ ሀይሚ አንቺ ማለት ታቂ ያለሽ ወይ ምናምን ሲያት፣ አዎ አቃለሁ ምክንያቱም እኔ ቀድሜ አቃለሁ እንደምታፈቅርክ ምክንያቱም ያንን ከሰማው በኋላ ነው እኔ ተስፋ የቆረጥኩት አንተ ላይ ያለኝን ነገር በሙሉ ብላ ነው ያለችው። ማለት ነው ለብሩኬና ሊንዳ ለሀይሚዬ ቀድማ እንደነገረቻት ብሩኬን እንደምታፈቅረው ከዛ በኋላ ሀይሚ ብሩኬን እየራቀችው እየራቀችው የመጣችው ማለት ነው እና እንደዛ ነው የሚያስመስለው። ስለዚህ እኔ ምን አሰብኩ መሰላችሁ ቤተሰብ እንደ ተሰማኝ ከሆነ ካነጋገራቸው ምናምን ሊንዳ እና ሀይሚዬ ተመካክረው ቡራን ፕራንክ እያደረጉት ነው። በቃ ፕራንክ እያደረጉት ነው ሲቀጥል ማለት ነው። ሊንዳ ከመጣች ሳምንት ይሆናታል። እንደ ቤተሰብ እንዴት ነው በሳምንት ውስጥ ፍቅር የሚይዛት? እማይሆን ነገር እንዴ፣ አይሆንም እንጂ ውዶች። ይሄ የምትተዋውቁት ደግሞ አሁን ነው የሆነ ፕሮግራም ላይ ነው የተዋውቅ ነው ምናምን ብሏል የቲክታክ ምናምን ብሏል ብሩኬ ማለት ነው። እና ሊዳዬ እንግዲህ ኮንትራትሽን እየጨረሽ ነው፣ በሰላም እንድትሄጂልን ነው እኛ ምን ጠይቅሽ እንጂ ይሄ በዚህ ወቱ በዚህ ወርዶ ምናምን የሚባል ነገር አንሰማም፣ አንሰማም እና ትናንት ቅዱስ ለሀይሚዬ ስጦታ ሰጥቷታል እኔ እንደውም የመሰለኝ ቀን ላይ ብሩኬ ያደረገው የእጅ ሰዓት ብዙ ልጆች ብዙ ነገር እያሉ ነበር በተለያየ ሶሻል ሚዲያ ላይ እና እንዴት ነው ለእኔ ስጦታ ሲሰጠኝ አይታል አንተም ሰጠች ሆይ ሊንዳ ናት እየሰጠች ምናምን ብለው ነበረና ና ኖ አይደለም ከሌላ ቦታ ላይ መጣልኝ ብሎ ሲላት ነበር ስለ ስጦታው እራሱ ና ሀይ ሚዬና ቡራዬ ጋር ማለት ነው። እውነት ለመናገር ምንም የሚያለያያቸው ነገር የለም። አሁን ራሱ ከሚናገሩት ከአንዳንድ ነገሮች አንጻር መረዳት ትችላላችሁ። እንዳትጨናነቁ አሁን ሊንዳ ብሩኬን አፈቅርሃለሁ ስላለችው ብሩኬ እሺ ይላታል ወይም ደግሞ ይቀጥላሉ ምናምን ብላችሁ እንዳታስቡ። የእውነት ነው የምላችሁ። እና እኔ እንዳሰብኩት ከሆነ ከሀይሚ ጋር ተመሳጥረው ማለት ነው። ምክንያቱም ሊንዳና ብሩኬ ሀይሚን ለማናደድ ነበር እስከ ዛሬ የመጡት፣ አይደለም አሁን ደግሞ ሀይሚ ከሊንዳ ጋር ሆና ብሩኬን ለማስደንገጥ ይሄ ሁሉ ነገር። እኔ እንደዛ ነው የመሰለኝ። ይሄ ነገር ፕራንክ ነው፣ እመኑኝ ማለት ነው። የእውነት ነው የምላችሁ። መጨረሻው በቃ ብሩኬን ሲቀጥል አይታችሁት እስከሆነ በጣም የደነገጠው የሚናገረው ሁሉ ጠፍቶታል። ምክንያቱም እሱ ያስበው ሌላ የመጣበት ሌላ ነገር፣ ከባድ ነው እንደዚህ አይነት ከባድ ነው እና ቡራጌ ደግሞ አይዞህ እንግዲህ ምንም ማድረግ አይቻልም። ያው ቅመሟ የታወቀች ናት። ቅመሟን በቅላለሁ ብለህ ቅመሟ ደግሞ በጥፍ መጣችልህ ማለት ነው እና መቻል ነው መቻል ነው፣ ግን እንዳይረዝም አደራችሁን እንዳታስረዝሙት በአጭሩ ብትቋጩልን ብለን ብዬ ነው ማስበው። ሀይሚዬም ያው ለማናደድ እየሞከረች ነበረ ቅዱስን አስፈቅደሽ ነው የመጣሽ ሲላት ው አስፈቅጄ ነው የመጣሁት። ነገር የዋለሁ ችግር የለም ምናምን እያለችው ነበረ። እማይሆን ነገር እኮን እማይሆን ነገር፣ ተው እናንተ ልጆች ተውኛን። ራሱ ልታሳብዱ ነው አይደለ? ኧረ ተው ለኛ ማስቡልን ይበቃችኋል፣ ይበቃችኋል። እውነት ቢያንስ በሌላ አይዳያን ሁሉን በቃ ታረቁና ሰላም ፍጠሩና። ኦልሬዲ ታርቃችኋል ግን በቃ ይሄን ነገር አቆሙት ማለት ነው። በእርግጥ ይሄዳሉ ሁለቱም ይሄዳሉ። ሊንዳም ትሄዳለች ቅዱሴም ይሄዳል ማለት ነው። የሚቆዩት እነሱ ሁለቶች ብቻ ናቸው። ብዙም የሚያስጨንቀን ነገር የለም ከበፊቱ። አሁን ላይ በጣም የሚያረጋጉ ነገሮች እያየን ነው ማለት ነው። እና ቡራዬ እንግዲህ ቻለው ከዚህ በኋላ ያጸብ ኃይለኛ ምናምን ምናምን ነገር ሐይሚ ራሱ በቃ ከዚህ በኋላ አላገኝህም ብለዋል ነበር። እንደ ሄደችው ይሄው በተደጋጋሚ እየተገናኙ የመጨረሻ ቀን እናንተ አንገናኝም ከዚህ በኋላ በስልክም አናወራም ምናምን ብላ የሄደች ሴት ናት። አሁን ደግሞ ደጋግማ የሚገናኙትና ሀይሚ ውጭ ልትሄድ ነው፣ ትኬት ተቆረጠ እያላችሁ ስትበጠረቁ የነበራችሁ ሰዎች እኮ አቤት አቤት አቤት አቤት እኛ ሰው በጣም ነው የሚገርመኝ። በቃ የሆነች ፍንጭ ምንም ሳያውቁ ትኬት ምን ፕሌኑ ምናምን ተዘጋጀ፣ እቃ መሄዷ ነው ምናምን ተባለ። አሁን ደግሞ ሰሞኑን እንግዲህ ለሊንዳ ብሩኬ ቀለበት ሊያደርግላት ነው ብላችሁ ትመጣላችሁ ትመጣላችሁ ምን አለ ሀይሚና ብሩኬን እያጣመራችሁ ቀለበት እያደረጋችሁ ምን እያረጋችሁ ብትመጡ ምን አለበት? እንደው ቢቸግራችሁ ቅዱስንና ሀይሜን አንዴ ሙሽራ አድርጋችሁ ታመጣላችሁ? አንዴ ምን የማታደርጉት ነገር የለም። እኔ እኮ በጣም ነው የሚገርመኝ። ውይ ውይ፣ ብቻ እንደው ሀይምዬና ቡራዬ መጨረሻችሁን አሳምሮላችሁ እኛም እናንተ የሚፈልጋችሁት ቦታ ላይ ደርሳችሁ ለማየት ያብቀን። በቃ እኔ እሱን ነው የምመኝላችሁ ሁሌም ቢሆን ማለት ነው። እና ለዚህ ተመልካች ደግሞ ውድ ቤተሰቦቻችን ደግሞ እንዳትጨናነቁ እንግዲህ። የዛሬ ቪዲዮ በደንብ አይታችሁታል። ቢያንስ ተስፋ የሚሰጥ ነገር አለው ሊንዳን ተዋት። የሊንዳ ነገር ብዙም ያሳስባል ብዬ አላስብም። እኔ በበኩሌ፣ ሀይሚ ራሱ እኮ በቃ እንዴት እንዳጽናናችሁ ምናምን አይታችኋል አይደል? ደባብሳ አይዞ በቃ ምናምን ብላ ነው እንግዲህ ጥላው የሄደችው ማለት ነው። ብሩኬ እንደተከዘ ማለት ነው እና አዳዲስ ነገር እንግዲህ ያው እናያለን። ብሩኬ ምን አለ፣ ሀይሚዬ እኔ እኮ አፈቅርሃለሁ አለችው ሲል እሱ ላይ ማለት ነው ሀይሚ ያለችው ነው የመሰለኝ። በሀይሚ ስሜቷን አውጥታ የተናገረችሉ ነበር የመሰለኝ ለካ ወይዘሬት ሊንዳ ናት እና ወዶች ዬ ምንም የሚያሳስበን ነገር የለም። ጀስት ፈታ እያለን እንግዲህ እንጠብቃችኋለን በጉጉት ሀይሚ፣ ብሩኬ ወደፊት ወደፊት፣ ወደኋላ የለም እናንተ ዘኑላችኋሉ። ለማንኛውም መልካም ጊዜ ብላችሁ ባይ ባይ